ውድ የጽናት ድራማ ተከታታዮች ዛሬ እንግዲህ ክፍል ሰማኒያ ሰባትን ይዘላችሁ መጥተናል። ሰንዬ እንደምትመለክቷ በጣም ተግዛና አዝናለች ማለት ነው። ይህ የሆነው በምን ይመስላችኋል? በሊና ምክንያት ነው። ሊና የምትባል ሴትዮ አቃጥላለች። ደፋት ነው ለጽናት ብላ ትግ ትግ ስትላውን ደግሞ ነኪምሮንን ለመውሰድ ወይም

ከእሷ ሆኖ ስታየው በጣም ትበሳቀል የተጠላል ማለት ነው። አሰላሙ አሌይኩም ወረመቱላ ወበረካቱ ውድና የተከበራችሁ እየተወደዳችሁ የጽናት ድራማ ተከታታዮች እንደምን አላችሁ? ለኝን ያለውላችሁ አልሐምዱላ። ለቻናል የአዲስ የሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቻናሉን ተቀላቀሉ ማለት ነው። ዛሬ እንግዲህ ክፍል 87ን ይሽላችሁ መቻለሁ ምን ተፈጠረ የሚለውን አብረን የምንመለከት ይሆናል። ለየት ነበር፣ ሰኒ እህቴ የምትለኝን ሰምቼ ነበር። እህቴ ማንንም አትቅርቢ ብላይ ነበር እህት ያለችው እውነቷን ነው። ሰውን እንዳልቀርብ የምትነግረኝ ነገር ሁሉ እውነቷን ነበር ትላለች ማለት ነው። እና ብቻዋን ማውራት ብቻዋን ማብሰልሰል ጀምራለች። እዚህ ጋር ስንመለስ ደግሞ ማለት ነው ተመልክቷትች። እብድ የሆነ ሴትዮ ማለት ነው ሲያዋት እንኳን የማታምር እብድ የሆነ ሴትዮ ከምትኛ ከላሳቸው ገብታ ታገኛታለች ጽናት እንዲህ ሊና፣ ይህ እኮ የኔና የኪራ ክላስ ነው፣ ለምንድነው እዚህ የተኛሽው? ስትላት እኔ ጥሩ ነገር አይወድልኝም ያለሽ ማን ነው ትላታለች ጽናት። አያ ጽናት፣ እኔ አይወድልሽ ማለት አይደለም ጽናት ደግሞ እኔ አይወድልሽ ማለት አይደለም ነገር ግን ከታችኛው ክላስ መተኛት ትችላለሽ፣ ይህ የኔና የኪራ ክላስ ነው ትላታለች። ከዛ እሷም የምትመልስላትን መልስ ትመልስላታለች። ወገቧን ይዛ ማለት ነው። ሴትየዋ ግን የምትመለስና የዋዛ አይደለችም። ከሰው ቤት ያለ ሰው ሁሉን ነገር በስርዓትና በአደብ እንዲሁም ደግሞ እሷ የተገኘ የገባችበት ቤት የገባችበት ምክንያት በጣም በአሳፋሪና በሰቃቂ ሁኔታ ነበር። ነገር ግን አሁንም ምንም የምትፈራው ነገር የላትም ወደኋላ የምትለው ነገር የላትም ለመከራከር ማለት ነው። ተመልከቱልኝ። ጽናት ደግሞ በጣም ተበሳጭታለች፣ ተናዳለች። እንዴት እንደዚህ ልታደርግ ትችላለች ምናምን እያለች ብቻዋን ታወራለች ማለት ነው። ሁላችሁም ቻናሌን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ውድና የተከበራችሁ ውድ የሀገሬ ልጆች ሰላማችሁ ብዙ ትትርፍ ይበል። በዚሁ አጋጣሚ መጾም ከቻላችሁ እንግዲህ ለቻለ ሰው የዙልሒጃ ጾሞች ዛሬ ተጀምረዋል። ነገ ሁለት ይላል። ለመጾም ሞክሩ ማለት ነው። በመካከል እንግዲህ የኔ ነገር ሊያስታውሳችሁ ብዬ ነው ማለት ነው። ተመልከቱልኝ። ሰኒ በጣም ከፍቷት፣ አሁንም እዚህ ጋር በጣም ተበሳጭታ ነው ያለችው ማለት ነው። አናዷታል ኪምሮኒ በጣም አናዷታል ማለት ነው። እና ከሴትዮዋ ሴትዮዋ ደግሞ የምትሰራው ስራ በጣም አጸያፊና ሳፋሪ ነው። በቃ እሷን ለማናደድ ሁን ብላ እሱን ትከታተለዋለች፣ እንዲሁም ደግሞ ጽናትን ከስር ከስር ትከታተላለች። ምክንያቱም በስልክ ምናለች ምናለች ለማለት ማለት ነው። አሁን ከእሷ ቤት ሄዶ ሊያስረዳት ሞከረ፣ እምቢ ያለችው በጢፍ መታቸው፣ ተበሳጨ። ምናምን ወጣኔ? ከሴት ከሴት ልጅ ላይ እጅን አላነሳም ምክንያቱም ሴት ልጅ አከብራለሁ ይላታል። ከዛ በጣም ይበሳጭ እና ምን አድርገሽ ነው ጥፋቴን ንገሪኝ፣ ቤትሽ ስመጣ አላስገባም ትኛለሽ፣ ጥፋቴና ስህተቴን ንገሪኝ፣ ምንድነው ስህተቴና ጥፋቴ ሲላት፣ አይ ምንም አላጠፋህም ብቻ ግን አልፈልግም አትምጣ ቤቴ ትለዋለች። ለምን ይላታል። ምክንያቱም እሷ ጋር ሲያወራም ሆነ ምንም ስለምታገኘው በጣም ተበሳጫለች። ሴትዮዋ ደግሞ እሷን ለማናዴድ ሁም ብላ የማትጥረውና ና የማታደርገው ነገር የላትም ማለት ነው። እንግዲህ አንዳንድ ሸረኛ ና ለሰው መጥፎ የሚያስቡ ሰዎች፣ እሱ ግን ለእሷ መጥፎ ነገር አላሰበም ነበረ። ልክ ኖርማል እንደሚቀርበው ነበር እሷን ይቀርባል። ነገር ግን ደግሞ ለሰኒ ምን ብላ ታወራታለች? የሆነ ሪያክሽንና ሀረካት ነገር ምናምን ታሳያታለች ማለት ነው። እና ናሆሜ ደግሞ ኪምሮን ደግሞ እሷን ለማስረዳት በጣም ይታገላል። እሷ ቅናት ቢጤ ስለሆነ በጣም ሊያስረዳት ቢል ራሱ ለመረዳት አልቻለችም። እዚህ ጋር በጤፋ አላሰነችውና ከዛ ፊቱን ጨበጠ ማለት ነው። እሷ ደግሞ ደነግጠች። ከመታችው በኋላ እንዲህ አንቺ ነሽ ከኔ እጅሽን የምታነሽ እኔ ግን ከሴት ላይ እጄን አላነሳም። ችግር የለውም። ከዚህ በኋላ አይንሽ ማየት አልፈልግም ብሎ ጥሏት ይሄዳል ማለት ነው። ከዛ እሷ ደግሞ ትደውልለት እና እንድንገናኝ እፈልጋለሁ ብላ ካፌ ውስጥ ትሄዳለች። እሱ ደግሞ ስራ ላይ ነኝ ከስራ ከወጣሁ እመጣለሁ፣ አሊያም ደግሞ አልመጣም ስራዬን ትቼ ይላታል ማለት ነው። እና ተመልከቱ አዲስ አበባ እንዲኩና አሸብርቃለች መሻላ ማለት ነው። በትንሿም ቢሆን ማለት ነው እና መሻላ አዲስ አበባ ብቻ ሳይሆን ሌላውም ሀገር ሊያሸበርቅ ይገባል ማለት ነው እና እዚ ጋ ሂዳ ስትደውልለት ካፌ ውስጥ ሁና ቡና እየጠጣች አትመጣም እንዲ ኪምሮኒ ናቶለ ስትለው ያልመጣም ምክንያቱም ስራ ላይ ነኝ፣ ከቻልኩ መጣለሁ ካልቻልኩ አልመጣም ሲላት፣ እንዲ አሁን ነው እንደምንነግረኝ? ለምን እስካሁን አልነገርከኝ? ብላ ታበሳጭታ ተወጣለች ማለት ነው። ኤው ተመልከቷት እሱን እያዋራችሁ እያለ በቃ እንደማይመጣ ሲነግራት ከካፊ ውስጥ እዚህ ጋር ምን ትለዋለህ? እንዲህ እስካሁን ለምን አልነገርከኝም? ትለዋለች አይ አሁን መምጣት አልቻልኩም በቃ ምናምን ይላታል። ከዛ ተበሳጭታ ስትወጣ ከንፈሯን እንደዚህ መጠጥ አረገችና ተበሳጭታ ስትወጣ ማንም ብታገኝ ጥሩ ነው። እዚህ ጋር ብቻዋን በቃ እኔ ላይ ነው እንደዚህ የምታደርገኝ፣ አሳይሃለሁ፣ ሰራልሃለሁ ትላለች ማለት ነው እና እኔን እንደዚህ ልትቀልድብኝ ልትጫዋትብኝ አትሞክርም። ከዚህ በኋላ እሰራልሃለሁ ብላ ተናዳ ስትወጣ ማንም ብታገኝ ጥሩ ነው። ቅዱስን ይጠራታል። ሴትዮ ሴትዮ፣ ነይ ግቢ ሲላት፣ ሲዲ ወደዛ አንተ ማን ጠራህ ምናም ትለዋለች። እሱ መሆኑን አታቅምና ከዛ በኋላ መስታወቱን ዝቅ አደረገና ነይ ልሸኝሽ ይላታል። እንዲህ ቅዱስ አንተ ነህ እንዲህ ምናም ትለዋለች። አዎ ይላታል። ከዛ አልገባም በግሬ ነው የምሄደው፣ ትለዋለች። አይ ስማ መሆን የለበትም ጫማሽን ለዛሬ ቆጥቢ ይላታል። ሰውየው ደግሞ ወረኛ ስለሆነ ማለት ነው። ከዛ አይ ጫማሽን ዛሬ መቆጠብ አለብሽ፣ ከኔ ጋር ነው እምትሄጂው፣ እኔ ነኝ የማደርስሽ በመኪና። ብዙ ጊዜ እንዳልሄድሽባት አሁን ለምናቅሻት ይላታል። ከዛ ገባች። እንዴት አየቅከኝ ትለዋለች። አይ ስትራመጅ፣ ቀስቀስ ብለሽ ነበር ስትራመጅ የነበረው ምን ሆነሽ ነው የሆንሽው ነገር አለ እንዴ ይላታል። ምንም አልሆንኩት ትላዋለች። ወክ ነው። ምንም አልሆንኩት ትላዋለች። አይ አይደለም፣ ይሄማ እንደዛማ አይደለም ይላታል። ከዛ ያወራሉ እ ልሸኝሽ ይላታል። መንገዳቸውን ይቀጥላሉ። ተመልከቷቸው እዚህ ጋር ጽናት ጋር መጣች። ከጽናት መጥታ ፈት አላለችም እና ወዲያው እንደመጣቸው ወጥታ ሄደች። እዚህ ጋ ወንድ እስከ ዛሬ ውስጥ ቀው ተጫውተው ምናምን አይደለም ያወሩት፣ ተናዳ አሁንም ቢሆን በቃ ሰላም ለኝ ምናምን ብላ ተበሳጭታ ትሄዳለች። ተመልከቷቸው ተመልከቱልኝ ማለት ነው። በጣም ተበሳጭታ እና ተናዳለች። ለሰው ልጅ ደስታውን እንኳን ባንሰጥ አሳዛኝ ልንሆን አይገባም። እኔ ከበፊቱ ምቺ ሊና የምትባል ሴትዮ አታምረኝም። የምር ነው ምላችሁ፣ አልወዳትም እና ከድራማው ውጭ እንድትወጣ እፈልጋለሁ። ጽናት ምን ሆነች ነው ባክሽ ንገሪኝ ትላታለች። አትናገርም? ምንም ምንም ትላታለች። እንደ እኔ እኮ አንቺም በጣም ነው የማውቅሽ ጓደኛዬ፣ ለምንድን ነው ዝም የምትይኝ ሰኒ ትላታለች። ከዛ ጥላት ትሄዳለች። ተመልከቱ። እሷ ደግሞ የሆነ እንደማባጨት ነገር ትላለች። ከዛ እነሱ ሲወሩት ሰማቸውና፣ ሴትዮዋም ብታደርግ ጥሩ ነው የዋዛ ቁራሊ ቆማጣጥ አይደለችም እና ማለት ነው። ብታረግ ጥሩ ነው። ኪምሮን እናገኘችው እሱ በመከራ እሷን ይለምናል። እሷ ደግሞ ተወጣና ከእሱ ጋር አውቃ ቁማ ታገኛታለች። ከዛ በዛ የተነሳ በጣም ተናደደ እና እሱ ልቀቂኝ እያለ ቢገፋት እንኳን ሴትዮዋ ምትላቀቅ አይደለችም ማለት ነው። መልከ ጥፉ ሰው አመሉም የሚጠፋ ነው የሚባለው፣ አሰት የለውም እውነት ነው። እንግዲህ ቅርታ አድርጉልኝ ተመልካቾች፣ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህን አለባበስ ተመልከቱልኝ። ከዚህ ጥቁር ጅስም ላይ ይህን ልብስ አስባችሁታል? ቁራሌ ናት የምለው እኮ በምክንያት ነው። ከእሷ ብሶ ደግሞ ፈነና ሙታ ነው እሷ ማለት ነው። ከዛ አናደርኳት የታባሽ እያለች እንደዚህ ፈገግ ብላ ትመለሳለች ማለት ነው። ተመልከቱ። ቦታው ያምር ነበረ። ነገር ግን እሷ ታምሮ እየሮጠ ሄደና፣ ተከትሎ ቤቱን ቢቆረቆር ቢቆረቆር ሚስኪን ነፈር አከፍትለትም። ምንድን ነው ጥፋቴ ሊውቅ ቢባል እንኳ ጥፋቱ ሊናገር አልቻለም። አልከፍትህም፣ ወግድልኝ፣ ዘወር በል አንተ ሰውዬ፣ እንዳትመጣብኝ ቤቴ ትለዋለች። እንደሚቆርጥ ሰው ማለት ነው። አይ ችግር የለውም ሄድልሻለሁ ብሎ እሱ ደግሞ ይሄዳል። ከሄዴ በኋላ ምን ቢፈጠር ጥሩ ነው? ለቅሶ እና ድንጋጤ። ወይኔ አዲስ አበባ ተመልክቷት፣ እስኪ እንዴት እንደምታምር እንደው አዲስ አበባን ብቻ እየገነባ አዲስ አብይ አህመድ። እንደው እንደው እንደው አራራራራ ተመልከቱልኝ። እዚህ ጋር ስንመጣ ምን ብናገኝ ጥሩ ነው? በቃ በጣም ተናዷል። አፉን ከፍቶ ምናምን። ኪራ ደግሞ እንዴት ብሎ እንደሚያዩ ተመልከቱልኝ። እንዲህ ኪምሮን ምኑን ሰውየው ይለዋል? ምኑን ነው ሲለው፣ አናዳይ ነው ይለዋል። ማን ይላል? አይነገርም። ማን ይለዋል? አይነገርም። እንዲህ አረ ነገረኝ። ከዛ መጨረሻ ላይ እሷ ናት ይለዋል። እሷ ማናት? እናንተ ይለዋል። ይሄኛ ማን ሊናናት ይላል። እሷ ናት። እየጸቦ መንስኤ አለ። ከዛ በኋላ እሺ ማናት ሲለው፣ ለማንኛውም ሄዳችሁ መከሯት። ስኒ ናት ኮሰረቴ ናት ይለዋል? ከዛ እንዲህ እንዴት አናዳው ነው፣ እሱ እኮ ለሴት ልጅ ያለው ክብርና ለሴት ልጅ ያለው ቦታ በዚህን ደረጃ ላይ ያናደው አይችልም ብሎ ኪራ ራሱ በጣም ይበሳጫል። ከዛ ተመልከቱ፣ ለማንኛውም ሄዳችሁ መከሯ ብሎ ከተቀመጠበት ተነስቶ ተበሳጭቶ ነበረ ለቆ ይሄዳል ማለት ነው፣ ኪምሮን። ከዛ ለቀጣይ ደግሞ ተፋቀርን እያሉ እየተሳሳሙ ብቅ ይላሉ እንግዲህ ኪራን ብቻውን ማውራት ጀመረ ብቻውን መፈከር ጀመረ እናንተ ብቻ መለፍለፍ እንዴት እንደሚደክም ቢስሚላ ተመልከቱልኝ እና ተፍኪር ውስጥ ነው ከዛ ሷ ማልቀስ ጀመረች ሁለተኛ እንዳትመጣ ብየዋለሁ እኮ እንዴት ነው የማደርገው እኔ ምን አገባኝ ከነሱ ቤት ሄዳለሁ ምናምን ትላለች አባራ አባራ ማለት ነው ከዛ ተመልከቱ እያለቀሰች ክፍት ትብሏታን ፊትዋ ምናምን በቃ በራሷ እየተጸጸተች ምናምን ነው ማለት ነው። ተመልክቷቸው፣ ባልና ሚስቱ ደግሞ ዚጋ ያወራሉ ቁጭ ብለው ማለት ነው። እና ማን እንደ እናንተ ይሆነለታል። እነሱን ታጣላላችሁ በእናንተ ምክንያት። ይችም ሊና የምትባል ሴት ወደዛ ወደ ማባረሪው አታባሯትም እና ሰውን ታናዳላችሁ ማለት ነው። ተመልከቱ። ቤተሰቦች እነሱ ዚጋ ምን አለባቸው? ፍቅራቸውን ያጣጥማሉ። ምስኪኖቹም ግን ያቦጣቡ ጣሉ። ሁላችሁም ላይክ ሼር አድርጉ፣ ሰብስክራይብ አርጉ፣ ቤተሰብ የሆናችሁ ቻናሊን ተቀላቀሉ። ውድና የማከብራችሁ የማወዳቸው የቻናሊ ቤተሰቦች ሰላም ለእናንተ ይሁን፣ ሰላም ለኢትዮጵያ ትሁን ማለት ነው። ተመልከቱልኝ ኪራና ጽናት እያወሩ ነው እንግዲህ ስለምን ነው የሚያወሩት የሚለው መሩዬ ደግሞ ቤት እያጸዳይና ሆኔ ይመጣል። ከዛ ትልቅ ጦርነት ይፈጠራል። ለምንድን ነው ቤት የምታጸዩ ይላታል። ከዛ ተመልከቶልኝ እንዴት እንደሚፋጠጡ ግን ይህ መሩ ያለባበስ በጣም ነው መወደው ማለት ነው ማሻአላ አሊሃ እና ተመልከቶ ደንግ ጣጣለችው መመስከው ነው ቤት መመስከው ቁጭ ብለው እያወሩ ነው ለምንድን ነው እንደዚህ የምታደርጊው ምናምን እኔ እኮ በጣም ነው የምወድሽ በጣም ነው የምሳሳልሽ። እኔ እንችን ጥቶ መኖር አልፈልግም። ከስራይም ሁኔ እንቺ ነው ማስበው ይላታል። ከእዛ እሷም ምታደርግ ጥሩ ነው ናሆሚ፣ በቃ ከዚህ በኋላ አላደርግም። እኔ እኮ አንተ ከስራ መጥተህ ቤት እንድታጸዳው ስለማልፈልግ ነው ትለዋለች። ተመልከቷቸው፣ ተመልከቷቸው ማለት ነው ቤተሰብ ተመልከቱልኝ፣ ተመልከቱልኝ፣ ተመልከቱልኝ። እዚህ ጋር አወሩ ከዚህ በኋላ ሰራተኛን እስከ ማመጣልሽ ድረስ እባክሽን ታገሽ ምናምን አላት። እሻ አላቸው። ማውራት ያለባቸውን ነገር አወሩ ጨረሱ። ከዛ በኋላ ሰራተኛ ሊያመጣላት ተስማማ ማለት ነው። እና ሁላችሁም ቻናል ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እዚህ ጋር ስንመጣ ደግሞ መሩና ጽናት ተገናኝተው ሰራተኛ ሊያመጣልኝ ነው ትላታሌ። ከዛ ጥሩ ነው ጥሩ ነው ተባባሉ። ቁጭ ብለው ካፌ ላይ እንዴ ተጠፋፋን እኮ ምናምን አው ጠፋን ም ቤቱን ለዛ የሴትዮ ጥዬ መምጣቱ ከበደኝ ምናምን ልክ ነሽ ይባባላሉ፣ ማለት ነው። እዚህ ጋር ተመልክቷቸው ትንሽ አወራሩ። ሰኒን ሲደውሉላት ሰኒ እንደማትመጣ ነገረቻቸው። ከዚ ደግሞ ምን ቢፈጠር ጥሩ ነው፣ ሁለተኛ፣ ይች ሴት ሰኒን ለማናደድ ከሱ ስር መታ በስልክ ጽናት ስታወራ ሰማችና ከሱ ስር መጥታ ቁጭ ብላ የምታደርገው ጥሩ ነው። ማሳጅ አድርግልኝ ብላው ቁጭ አለች። ከዛ እሱ ደግሞ እምቢ ማለት የለምና ይችን ቁራሊት የመሰለ ሴትዮ እሺ ብሎ ማሳጅ ሊያደርግላት ጀመረ። ከዛ ብቅ ብትል ሰኒ ማሳጅ እያደረግላት ነው። ከዛ በኋላ እሷን በነካበት እጅ እንዳነካኝ ብላ ተናዳና ተበሳጭታ ትሄዳለች። እሺ ጣፋት ይሄን ነገር ይምን እንደነሱ ይላት ጣፋተን እኔ ያነግረህ የራስ ጉዳይ ትለዋለች። እዚ ጋ ደግሞ እንዴ ጥሩ ሲሪ ሴትዮ ጽናት ይቅርታ ቅርታ ምናም ስትላት ሷ ራሷን ቆልላ የማይባል ነገር የለም እና ቤተሰቦቼ፣ ሁላችሁም ላይክ ሼር ያረጋችሁ ቤተሰብ ነው። እዚ ጋር سنመጣ ደግሞ ቅዱስና ኪራ ታሪካቸውን ያወራሉ። በጣም ያሳዝናል። የቅዱስ ታሪክ ያሳዝናል በጣም ይቅርታ ይለዋል። ቤተሰቦቹ የመኪና አደጋ በጣም ሃብታም ስለነበሩ ከአባቱ ጓደኛ ደርሰው ሲመጡ በሱ መኪና አደጋ እንደሞቱ ቤተሰቦቹ ተናገረ። እዚህ ቁጭ ብለው በፍቅራቸው እንደሚጫወቱት የናሆሜ ና ትደውላለች። ከዛ ምንድን ነው ሲላት፣ በህልሜ የሆነ ነገር አየሁ ምናምን ብላ እንደምታወራው፣ ከዛ ይቋረጣል ማለት ነው። ውድ ቤተሰቦቼ ለቻናል አዲስ ከሆናችሁ ላይክ፣ ሼር እያደረጋችሁ ቤተሰቡ የሆናችሁ ተቀላቀሉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብትልኝ ያልክ የምሰናበታችሁ ይሆናል። አሰላሙ አለይኩም ወረህመቱላሂ ወበረካቱ።